የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ የፕሬዚዳንቱ አስደናቂ ውሳኔዎች እንደቀጠሉ ናቸው። በዛሬው ዕለት ስም ምን አይነት ውሳኔዎችን ወሰነ የሚለውን በዝርዝር እናስደምጣችኋለን። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለው አዋጅ የጸደቀ፣ መረጃውን በዝርዝር እናጋራችኋለን። ዛሬ አፕሪል ዘፎል ነው። ከዚህ ጋር በተያያዘም የጥንቃቄ መልእክቶችን እናጋራችኋለን። የዚህ በፎቶ ላይ የምትመለከቱት ጋናዊ ታዳጊ የአልበርት ቪዲዮና ፎቶን በተመለከተ እንሆ ወደ እናንተ መረጃዎችን በስፋት እናደርሳችኋለን። ክብራትና ክብሯን የብራና መረጃ ቤተሰቦች ከብራና መረጃ የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ ዜናዎቻችን ድምዳሜ ላይክ፣ ሸር፣ ኮሜንት በማድረግ አብራችን ድቆዩ በአክብሮት እንጋብዛለን። ለቻነላችን አዲስ የሆናቸው ሰብስክራይብ በማድረግ እንድትቀላቀሉንና ወቅታዊ እንዲሁም ትኩስ መረጃዎችን እንድሸምቱ እንጋብዛለን። ወደ ቅዳሜው ዜና አመራም የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ትላንት ባካሄደው 22ተኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጠልቃ የሚገባበትን ስርዓት ለመደንገግ የወጣ የማሻሻያ አዋጅን መርምሮ አጽድቋል። እንደሚታወቀው ከአሁን በፊት ሁሉም ክልሎች ራሳቸውን በራሳቸው ያስተዳድሩ ነበር። አዋጁ እስከ አሁን በስራ ላይ የነበረውን አዋጅ ቁጥር 359 ዝባር 1995 የሚሻሻል ሲሆን አዋጅ ቁጥር 1373 እዝባር 2017 ሆኖ በሁለት ድምጽ ተአቅቦ በአብላጫ ድምፅ ጸድቋል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ዛሬስ ምን አይነት ውሳኔዎችን አጸደቁ የሚለውን እናስደምጣችኋለን። የፕሬዚዳንቱ አስደናቂ ውሳኔዎች እንደቀጠሉ ናቸው። በዛሬው እለትም ህይወትን የምትሰጥ እናት ለሆስፒታል ለምን ትከፍላለች? ብሏል ትራኦሬ። በቡርኪና ፋሶ ከዛሬ ጀምሮ በሁሉም የመንግስት ሆስፒታል ሴቶች ያለምንም ክፍያ በነፃ ልጅ እንዲወልዱ ተወስኗል። እኔ የተወለድኩት ከሴት ልጅ ነው። ሴት ልጅ ህይወትን ወደዚች ምድር ለማምጣት ብዙ ክፍያ ስትጠየቅ ማየት አልፈልግም። ድሃ እናቴ እኔን ለመውለድ በሚከፈል ክፍያ ምክንያት እኔን ልታጣ ነበር። ፈጣሪ ባይፈቅድ ኑሮ እኔም በህይወት የለሁም ነበር፣ ዛሬ የዚች ሀገር ፕሬዚዳንትም አልሆንም ነበር። ስለዚህ ህይወትን የምትሰጥ እናት ለሆስፒታል መክፈል የለባትም፤ ብሏል የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ። ስለ አነጋጋሪው አፕሪል ዘፉል ደግሞ ጀባ እንላችኋለን። የጥንቃቄ መልዕክት። ዛሬ አፕሪል ዋን አፕሪል ዘፉል ደይ ነው። ሰዎች የተሳሳተ መረጃ ነግረው እንዳያስደነግጧችሁ ጥንቃቄ አድርጉ። የሚነግሯችሁን መረጃ ሁሉ ከመቀበላችሁ በፊት ሁለቴ አስቡ። የአፕሪል ፉልስ ቀን በዓመት አንድ ቀን ሰዎች ለቀልድና ለሳቅ ሲሉ ቀልዶችንና ፕራንኮችን እንዲያደርጉ የሚፈቀድበት ቀን እንደሆነ ይገለጻል። አሳሳች ተንኮሎች ጭምር በዚህ ቀን ስለሚደረጉ ቀድሞ መጠንቀቅ ብልህነት ነው። ከዓመት በፊት እንዲህ ሆነ። ሚስተር ኤክስ ቀኑን እየሰላም አድርግልኝ ብሎ ወደ ስራው ቦታ አመራ። ስራው እንደጀመረ የእጅ ስልኩ ጥሪ ያሰማ። ጓደኛው ነው እንደ ወትሮ ለሰላምታ መስሎት በፈገግታ ስልኩን ወደ ጆሮው ላከው ከጓደኛው የሚወጣው ድምፅ ግን አስደንጋጭ ነበር እናትህ በድንገት አደጋ ደርሶባት ሆስፒታል ገብታለችና በፍጥነት ድረስ የሚል ነበር በእናቱ ድንገተኛ መታመም የደነገጠው ከሚሰራበት ቢሮ በፍጥነት መኪናውን አስነስቶ ሲበር ሁለት የትራፊክ መብራቶችን እየጣሰ ሲሄድ ትራፊኮች ከኋላው ይከተሉት ነበር ሆስፒታል ግቢ ውስጥ እንደደረሰ በሞተር ሲከተሉት የነበሩት የትራፊክ ህግ አስከባሪዎች ቀድመውት ደረሱና ሊያናግሩት ፈለጉ። እየገፈተራቸው ወደ ሆስፒታሉ አልጋ ክፍል አመራ። እናቱ የለችም። ካርድ ክፍል ጠየቀ። ዛሬ ምንም ታካሚ ወደ ሆስፒታሉ እንዳልገባ ካርድ ክፍሎች ነገሩት። ወደ ጓደኛው ደወለ። እናቴ የት ነው ያለችው ሲጠየቀው፣ ጓደኛው ግን አጭር መልስ መለሰለት አፕሪል ዘ ፉል አለው። በጓደኛው ቀልድ ተናዶ ሳይጨርስ ትራፊኮች ህግ በመተላለፍ በሚል የገንዘብ ቅጣቱን አዘነቡበት። ዳግም እየተናደደ ክፍያውን ከፍሎ ወደ ስራ ቦታው ተመለሰ። ከትንሽ ደቂቃ በኋላ ባለቤቱ ደወለች። አቤት ቆንጅት ብሎ ስልኩን አነሳ። በፍጥነት ድረስልኝ፣ እናቴ ታማለች፣ ተጨማሪ ህክምና ያስፈልጋታል ስትለው ሀሳቧን ሳያስጨርስ ይሄ ቀልድ አይመቸኝም ስራዬን ልስራበት ብሎ በጀሮዋ ላይ ዘጋባት። ደግማ ስትሞክረው ስልኩን አጠፍቷል። ከስራ መልስ እቤቱ ባለቤቱ አልነበረችም። ስልኳን ደጋግሞ ሞክረው ሲመሽ ታላቅ ወንድሟ ላይ ደወለ እናታቸው እንደሞተች ተነገረው። በተፈጠረው ነገር እያዘነ ሚስቱን ለማጽናናት ጉዞውን ጀመረ። ሚስቱ ግን ለማየት ፈቃደኛ አልሆነችም። መኪናን ይዘ በፍጥነት ደርሰ ቢሆን እናቴ ተተርፍ ነበር አለችው። የሚመልሰው መልስ አጣ። አለይ ከፊቴ ጥፋ አለችው። ቀስ እያለ ከፊቷ ለመጥፋት ጉዞ ጀመረ። መቼ ይሆን ሰዎች እንደምናታለላቸው እንደምንዋሻቸው ሁሉ ባታለልናቸው ነገር ተጸጸተ። እውነቱን የምንነጋገርበት ቀን በዓለም የሚከበረው እያለ እያስብ ነበር። ስለዚህ የጥንቃቄ መልእክቶን ሁላችሁም አድማጮቻችን እንድትወስዱት እኛም እናሳስባለን። የዚህ ጋናዊ ታዳጊ የአልበርት ቪዲዮና ፎቶ በፌስቡክ ቲክቶክና ኢንስታግራም ላይ የተለያየ ሜም እየተሰራበት ታዋቂ ከመሆኑም በተጨማሪ ለብዙ ሰዎች የገቢ ምንጭ ሆኖ ቆይቷል። በተለይ ቪዲዮ ለመጀመሪያ በተለቀቀበት የቲክቶክ አካውንት ከ37 ሚሊዮን በላይ ሰዎች የተመለከቱት ሲሆን ከዛም በኋላ በሚሊዮን የሚቆጠሩ ሰዎች ሜም ሰርተውበት በዓለም ዙሪያ ያሉ በመቶ ሚሊዮን የሚቆጠሩ ሰዎች አይተውታል። አስገራሚው ነገር ይህ የዚህ ልጅ ቪዲዮ በቲክቶክ የተለቀቀበት መንገድ ራሱ አስገራሚ ነበር። ይህን ቪዲዮ ለመጀመሪያ ጊዜ ፖስት ያደረገው ሰው ቪዲዮውን ያገኘው ከሰው ላይ በገዛው ስልክ ውስጥ ነበር። በኋላ እንደታወቀው ይህን ቪዲዮ የቀረጸው የታዳጊው ልጅ አጎት ሲሆን ስልኩን በሸጠበት ወቅት ቪዲዮ ባለመደለቱ ይህን ያገኘው ሰው ይህን ያህል ቫይራል ይሆናል ብሎ ሳያስብ እንደ ቀልድ ፖስት አደረገው። በዚህ መልክ በአጋጣሚ ቫይራል የሆነው ይህ ቪዲዮ ታዋቂ ከሆነ በኋላም የተለያዩ ኮንተንት ክሬተርስ ወደ ቤቱ እየሄዱ ለቪው ማሳደጊያ ቪዲዮ እየቀረጹ ሲለቁ ነበር። በቅርቡ ግን አንድ ታዋቂ የጋና ቲክ ቶከር ይህን ልጅ በተመለከተ በሰራው ቪዲዮ የጤና ችግር እንዳጋጠመውና በድህነት ውስጥ እንደሚኖር ገልጾ እንዲታገዝ ጥሪ ያቀረበ። ይህን ጥሪም ተከትሎ በሳምንት ጊዜ ውስጥ በጋናና ናይጄሪያ እንዲሁም በሌሎች ሀገራት ከሚኖሩ ቲክቶከሮች ሀምሳ ሚሊዮን ናይራ የተሰበሰበለት ሲሆን እስካሁን በቀጠለው የገቢ ማሰባሰቢያ ይህንን ለብዙ ቲክቶከሮች የገቢ ምንጭ ሆኖ የቆየ ታዋቂ ልጅ ለመደገፍ ብዙዎች ቃል ገብተዋል። ክብሯትና ክብሯን የቻላላችሁ ቤተሰቦች ከብራና መረጃ የሰዓቱ አንኳር ዜናዎች እስካሁን ነበሩ። በዜናዎቻችን አሪፍ ጊዜ እንደወሰዳችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ኮሜንት ማድረጋችሁን በፍጹም እንዳትረሱ እናሳስባለን። ለቻናላችን አዲስ የሆናችሁን ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉ እንድትወዳጁና የተለያዩ ወቅታዊ መረጃዎችን እንድትሸምቱ እንጋብዛለን። ብራና መረጃ ጤና ይስጥልን።